ለኔፕልስ ከተማ ነዋሪዎችና ለቡድኑ አባላት ትርጉሙ በብዙ አንድምታዎች የሚገለጽ የሶስት አስርት ዓመታት ጥያቄ መልስ ነው። ከዓለማችን የምንጊዜም ምርጥ የእግር ኳስ ተጫዋች ጀብደኛው ዲያጎ አርማንዶ ማራዶና በኋላ ከስኩዴቶ ድል ጋር ለመታረቅ የአንድ ጎልማሳ ወጣት ዕድሜ ለመጠበቅ የተገደደው ናፖሊ በሉቺያኖ ስፓሌቲ እየተመራ ለዓመታት የተራበውን ዋንጫ ከሁለት ዓመት በፊት ማሳካት ችሏል። በሌላኛው ጣሊያናዊው ስኬታማው አሰልጣኝ አንቶኒዮ ኮንቴ እየተመራ ዳግም ይህንን ክብር ለመጎናጸፍ የተቃረበው ዛሬ በኔፕልስ ከተማ ለታላቅ ድግስ ተዘጋጅቷል። ከዚህ በኋላም ዳግም ዓመታትን አጠብቁም ያሉት አንቶኒዮ ኮንቴ የስኩዴቶ ዋንጫን ለናፖላዊያን ለማበርከት የመጨረሻ ምዕራፍ ላይ ደርሰዋል። በሌላ በኩል በኔራ ዙሪዎቹ ቤት ምቾት የተሰማቸው ሲሞኔ ኢንዛጊ የአምና ክብራቸውን በማስጠበቅ ሃያ አንደኛ የስኩዴቶ ዋንጫን ለኢንተር ሚላን ደጋፊዎች ለማበርከት የተቃረቡ አሰልጣኝ ናቸው። ዛሬ ምሽት 3 ሰዓት ከ45 የጣሊያን ሴሪያ የዓመቱ የመጨረሻ ጨዋታ ሁለት ወሳኝ ፍልሚያዎችን በናፖሊ ካግሊያሪ እንዲሁም በኢንተር ሚላንና ኮሞ መካከል ያከናውናል። በአመቱ ጥሩ ጉዞን ማድረግ የቻሉት ሁለቱ ክለቦች የአመት ልፋታቸው ፍሬን ለመብላት ተጋጣሚዎቻቸውን የማሸነፍ ግዴታ ውስጥ ገብተዋል። ከመልካም የውድድር አመት ጅማሮ በኋላ በመሃል መቀዛቀዝን ያሳየው የአንቶኒዮ ኮንቴ ቡድን ናፖሊ በመጨረሻው ምዕራፍ ወደ ጥንካሬው በመመለስ አራተኛ የስኩዴቶ ዋንጫን ሊያሳካ ዘጠና ደቂቃ ብቻ ቀርተውታል። ይህንን የሊግ ዋንጫ ከጁቬንቱስና ከኢንተር ሚላን ጋር ማሳከት የቻሉት አሰልጣኝ ለሶስተኛው ተቃርበዋል። ከሁለት አመት በፊት ከቶ የራቃቸው ን ዋንጫ ሲያሳኩ ትልቁ ሚና የተወጡ ቪክተር ኦስሜንና ክቫራሴሊያ ክለቡን ለቀው ቢወጡም፣ ኮንቴ ማክቶሜኔንና ሮሜሎ ሉካኩን ተክተው ለስኬት ሊበቁ ተቀርበዋል። ዛሬ ምሽት በሚደረገው ጨዋታ ናፖሊ ሎቦት ካን ና ቦንጊዮርኖን ከጉዳት ማግኘቱ የተሰማ ሲሆን ከ14ተኛ ደረጃ ፈቀቅ ማለት የማይችለው ተጋጣሚው ካግሊያሪ ደግሞ ፓቮሌቲን ከቅጣት መልስ አግኝቷል። ሉቮምቦ ና ጋይታሙ ደግሞ በጨዋታው አይሳተፉም። ይህንን ወሳኝ ጨዋታ ለመከታተል ከ400 ሺህ በላይ የኔፕልስ ደጋፊዎች ስታዲየም ለመግባት ፍላጎት ቢኖራቸውም የዲያጎ አርማንዶ ማራዶና ስታዲየም ከ54726 ተመልካቾች በላይ አያስተናግድም ተብሏል። በሌላ በኩል አመቱን በሶስትዮሽ ዋንጫ ለማጠናቀቅ ተቃርቦ የነበ ወሩ ኢንተር ሚላን የኮፓ ኢታሊያ ዋንጫን አሳልፎ ከሰጠ በኋላም የአውሮፓ ሻምፒዮንስ ሊግ ጨዋታን እያሰበ ዛሬ ምሽት በሌላ ተልዕኮ ወሳኙን ጨዋታ በሲኒጋግሊያ ስታዲየም ከሴስክ ፋብሪሃስ ቡድን ኮሞ ያደርጋል። የወሩ ምርጥ አሰልጣኝ ሽልማትን ማሸነፍ የቻለው ሴስክ ፋብሪሃስ በባለፉት ስምንት ጨዋታዎች ሽንፈት ያላስተናገደ ሲሆን ከተከታታይ ስድስት ድሎች በኋላም የአቻ ውጤትን አስመዝግቦ ኢንተርን ያስተናግዳል። ልክ እንደ ናፖሊ የመጨረሻ ጨዋታውን በአቻ ውጤት ያጠናቀቀው የሲሞን ኢንዛጊ ቡድን ጨዋታውን ማሸነፍ መሸነፍ ግዴታው ቢሆንም የአንድ ነጥብ ብልጫ ያለው ናፖሊ ወይ ነጥብ መጣል አሊያም መሸነፍ ይጠበቅበታል። በምሽቱ ጨዋታ የላውታሮ ማርቲኔዝ እና የማርከስ ቱራም የፊት መስመር መሪነት ለኔራ ዙሪዎቹ ወሳኝ ቢሆንም የነ ዳምፍሪስ የመስመር ላይ እንቅስቃሴም ለክለቡ ውጤት መማር ሚናው የጎላ ነው። ይሁንና ከሳምንት በኋላ ከፓሪሴን ጀርሜን ጋር የሻምፒየንስ ሊግ ፍጻሜ ጨዋታ የሚጠብቃቸው ሲሞኔ ኢንዛጊ የተወሰኑ ተጫዋቾችን ሊያሳርፉ ይችላሉም ተብሏል። የሁለቱ ክለቦች ተጠባቂ ፍልሚያ ተመሳሳይ ሰዓት ምሽት 3 ሰዓት ከ45 የሚደረግ ሲሆን ናፖሊ አቻ ወጥቶ ኢንተር ካሸነፈም በነጥብ የሚስተካከሉ በመሆኑም የዋንጫ አሸናፊው በጥሎ ማለፍ ጨዋታ የሚለይ ይሆናል።